ሰላም ሰላም፣ ጤና ይስጥልን ውደ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ለተሰኞ ጥቅምት 10 2018 በኢትዮጵያ ዘመን አቆጣጠር፣ ኦክቶበር 20 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን በአስተያየት መስጫ አስፍሩ። የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐርታንክስ ደግፉ። እየደገፋችሁ ነው ከምንም በላይ ደግሞ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። እንግዲህ በትናንትናው ዕለት የሁሉም አባት የሆኑት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ህልፈተ ህይወታቸው ተሰምቷል። ኢትዮጵያ ውስጥ ያሉ የሁሉም ሃይማኖት ተከታዮች አባት የኢትዮጵያ ህዝብ ምልክት ነበሩ። አይንክ እኔ እንደዛ ነው የምረዳው። ከአንደበታቸው የሚወጡ ቃላቶች የተቆጠቡ አስተማሪ፣ አንደበታቸው እጅግ የሚጣፍጥ፣ በሁሉም ኢትዮጵያውያን ዘንድ የተከበሩ የተወደዱ ምልክት የሆኑ አባት ነበሩ። እንግዲህ ኢትዮጵያ ለሁሉም ምልክት የሆኑ መሪዎች ለሁሉም ምልክት የሆኑ የሃይማኖት አባቶች ለሁሉም ምልክት የሆኑ ከያኔዎች በጎራ መደበላለቅ ውስጥ የንፋሱን አቅጣጫ ተከትለው እንቅስቃሴያቸው የማይወሰን በእምነታቸው የጸኑ በያዙት አቋም እምነት ስም የሃይማኖትን ብቻ ማለት በፖለቲካ አስተላለፋቸው ሊሆን ይችላል ታታሪ ሰዎች ምልክት እንደ ሀገር ምልክት ያስፈልገናል እንግዲህ ትናንት ያጣናቸው አባታችን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አንደኛው ምልክት ነበሩ፣ እና በሳቸው ህልፈተ ህይወት የተሰማኝን ሀዘን እገልጻለሁ። ለመላው ኢትዮጵያውያን መጽናናት እንመኛለሁ። ለእስልምና እምነት ተከታዮች፣ ለኦርቶዶክስ፣ ለክርስትና፣ ለፕሮቴስታንት፣ ለሁሉ የሁሉም አባት ስለነበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ ፕሬዚደንት ታዬ አጽቀ ሥላሴ የተለያዩ የፖለቲካ ፓርቲዎች አብን፣ እናት ፓርቲ መግለጫ ያወጡ ማለት ነው። የተለያዩ ፓርቲዎች ኢንክሉዲንግ ብልጽግናን ጨምሮ የሀዘን መግለጫ አውጥተዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንዲሁ የሀዘን መግለጫ አውጥተዋል። እግዚአብሔር በየዘመናቱ አገርን ያለመካሪ ህዝብን ያለ ዘካሪ አይተውም ይላል። ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አጥታለች። ይችላል ይህን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋህዱ በሁሉ ዘመን አይገኙምና ሀዘናችን ጥልቅ ነው። ለቤተሰቦቻቸው ለእስልምና እምነት ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን ይላል። እግዚአብሔር አምላክ ኢትዮጵያና ህዝቦቿን ይባርክ ወስብሐት ለእግዚአብሔር አሜን። ይላል የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አበቤን እንዲሁ መልእክት አስተላልፈዋል። እንግዲህ የቀብር ስነስርዓታቸው ሂደቱን በአስተምሮ መሰረት የሚፈጸም ይሆናል ማለት ነው። ኢትዮጵያውያን በቦታው ተገኝተን እንድንሸኛቸው እንግዲህ ጥሪ አደርጋለሁኝ። ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው ሀዘን ተሰምቶኛል። ሀጂ ኡመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ለቤተሰቦቻቸውና ለመላ ኢትዮጵያውያን ሙስሊሞች መጽናናትን እመኛለሁ የሚል መልእክት አስተላልፏል። እንዳልኳችሁ ፌዴራል ፕሬዚደንት፣ ሌሎችም ከፍተኛ መንግስት ባለስልጣናት አዘናቸውን እየገለጹ ነው። እንግዲህ ለመላው ኢትዮጵያውያን በድጋሜ መጽናናትን እመኛለሁ ማለት የምፈልገው እሱን ነው። ሌላው እንግዲህ ምናልባት ትናንት ወደ እናንተ መረጃ ስላላደረስኩኝ ኢትዮጵያ በባለፈው አመት እንደምታውቁት በሀያ ሀያ አራት ሀያ ሀያ አምስት የበጀት አመት ከውጭ ንግድ 8.3 ቢሊዮን ዶላር ገቢ አግኝታለች። ይህ በኢትዮጵያ ታሪክ እጅግ ግዙፍ የሚባለው በታሪክ 8.3 ቢሊዮን ሰው በዚህ አመት በ2025-2026 የበጀት አመት ከውጭ ንግድ ዊች ሜንስ ወደ ውጭ ከምንልከው አገልግሎት በዋናነት ቡና፣ ቆዳ፣ ሌጦ፣ ጨርቃጨርቅ፣ ማዕድናት ወደ ዘጠኝ ነጥብ አራት ቢሊዮን ዶላር ገቢ ለማግኘት ታቅዷል። በመጀመሪያው ኳርተር እንግዲህ አንድ አመት አራት ኳርተሮች አሉት፣ ለአራት ይከፈላል በሶስት በሶስት ወር ማለት ነው። የኢትዮጵያ የዘመን አቆጣጠር ማለት ሰኔ 30 ነው በጀት የሚዘጋው አመታችን በየመስከረም አንድ ብንቀይረ የበጀትን የምንቀይረው ጁን 30 ነው። ሰው ከጁላይ 8 ጀምሮ የሚቆጠር ሆኖ እንግዲህ በባለፈው ሶስት ወር ኳርተር ዋን ማለት ነው። ኢትዮጵያ ሁለት ነጥብ አራት ስምንት ቢሊዮን ዶላር ገቢ አግኝታለች። ይህም ከእቅዱ በላይ ማለት ነው። መንግስት ዘጠኝ ነጥብ አራት ቢሊዮን ዶላር ገደማ ነው ለማግኘት እቅድ ያለው። ነገር ግን ከዚህም ከፍ ያለ አንዳንድ እስቲሜሽኖች የሚያሳዩት ያ እንግዲህ እስቲሜሽኖችን የተለያዩ እስቲሜሽኖች የሚያሳዩት እስከ አስራ አንድ ቢሊዮን ዶላር ሊገኝ እንደሚችል ነው። ሰው በዚህ ኳርተር ሁለት አሁን በያዝነው ኳርተር ሁለት እስከ ሶስት ቢሊዮን ዶላር ገቢ ይጠበቃል። በቡና በወርቅ የቁም እንስሳት በጣም በተለየ ሁኔታ በአሁኑ ጊዜ ሶማሊያ የቁም እንስሳት ንግዷ እያደገ ነው። ሰው ድንበር አካባቢ ላይ የኛ ወደዚያ የሚሻገርበት ያው ከፍተኛ ስለሆነ እሱን በደንብ ከተሰራ ውጤት ሊገኝ የሚችልበት ከፍተኛ ውጤት እንደሚገኝ ነው ተስፋ የሚደረገው። በተለይ ወደ መካከለኛው ምስራቅ የመን ላይ ያለው ግጭት የመኖች የቁም እንስሳ ስለሚነግዱ በተመሳሳይ ሱዳን ላይ ያለው ግጭት የቁም እንስሳ አቅራቢ ስለሆኑ ለመካከለኛው ምስራቅ፣ ሱዳን የሱዳን ከኢትዮጵያ ሄዳ ነው በመተማ በኩል አድርጎ ከዚህ ከሆገራ ጀምሮ ያለው የአርማጭሆ በሁመራ ከሁመራም ባለፈ በዚህ በቤንሻንጉል በኩል እያደረገ ድንበር ይሻገራል። ሰው የሱዳን ግጭት ሶማሊያ ሶማሊያ በጣም በዚህ ሁሉ በውጥንቅጥ ሆኖ ከፍተኛ ገቢ እያገኘ ነው ያለው ከቁም እንስሳ ንግድ። በመግቢያ እንደነገርኳችሁ የመላይ ያለው ግጭት፣ እነዚህ በሙሉ ኢትዮጵያውያን በደንብ አብዝተን ከተጠቀምንበት፣ የገበያ ትስስር ከፈጠርን የበለጠ ልንሰራ የምንችልበት እድል አለ ማለት ነው። ሌላው ምናልባት በትናንትናው ዕለት በጣም የቀድሞው በአሜሪካ የአፍሪካ በአሜሪካ የአፍሪካ የውጭ የአፍሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር እንዲሁም በኢትዮጵያና ጊኒ አሜሪካ ፕሬዚዳንት ሆነው ያገለገሉ ጉምቱ ዲፕሎማት ናቸው። አሁን በዶናልድ ትራምፕም የውጭ ጉዳዩን በተለይ አፍሪካ ጉዳዮችን በሪሶርስ ክፍል ይሄ ምንድን ነው እነሱ በጀት ክፍል የሚባሉት ላይ ገብተው ወደ አራት ወር ያገለገሉ ናቸው። እንግዲህ ግብጽን አስመልክቶ አንድ መልእክት አስተላልፈዋል። በነገራችን ላይ የግብጽ ፕሬዚደንት አብደልፋታህ አልሲሲ ከሱዳን ጠቅላይ ሚኒስትር ጋር በቀይ ባህር በቀይ ባህር የሰላምና ደህንነት ሁኔታ አንድ ኢትዮጵያ ቀይ ባህር ኢንተረስ ስላላት ማለት ነው። ሁለተኛ ደግሞ ዩኒላተራል በሆነ ወይንም በተናጠላዊ ሁኔታ ኢትዮጵያ የአባይ ወንዝን በመሙላቷ አግባብነት የለውም በሚል መመካከራቸው ያው ከሰሞኑ ዛቻዎች፣ የተለያዩ ዛቻዎች እየወጡ ነው ያሉት እና ይህን አስመልክቶ አምባሳደር ቲቦናዥ መልእክት አስተላልፈዋል። በነገራችን ላይ እንግዲህ ዶክተር ያዕቆብ አርሳ ነው። ግብፅና ሱዳን የኢትዮጵያ የዩኒላተራል ብቻዋን የአባይ ግድብን ውሃ ሞላች ምናምን በሚል የሚያሰሙት ዛቻ ቅቡልነት የለውም በሚል ያወጡት ትዊተር ገጻቸው ላይ ምን ይላሉ? ዶክተር ያዕቆብ አርሳ ነው። ዘ ሊደርስ ኦፍ ኢጅፕትን ሱዳን ሃቭ ሬሰንትሊ ቶክድ አባውት ገርድ ቢንግ ዩኒላተራል። የግብፅና የሱዳን መሪዎች የታላቁ ህዳሴ ግድብ በተናጠል ወይም ኢትዮጵያ ብቻዋን እየሞላች ወይም እያስተዳደረችው ነው ያለው። ይህ ትክክል አይደለም ብለው ይወቅሳሉ፣ ይተቻሉ። ዘይ ሹቢ ሪማይንደር ዛት ጀበል አውሊያ ሴና ሮዛሪስ ካሶም ልገርባ መረዌ እንሱዳን እና ሀይ አስዋንዳ የአስዋን ከፍተኛ ግድም እንዲሁም ኤልሳላም ከናል ንቶሽካ ከናል በግብፅ ያሉት ዩኒላተራል ነው። ኢትዮጵያን አላማከሩም። ወይም ኢትዮጵያ አጠቃቀሙን ውሃ እንዴት ይለቃሉ ወዘተረፈ የሚለውን ምክክር የለም። በዓለም የውሃ አጠቃቀም ሕግ ደግሞ ፌር የሆነ ኢክቴብል የሆነ የሚል እንጂ የታችኛው ተፋሰስ ሀገራት የላይኛው ሀገራትን ግድብ ይቆጣጠራሉ የሚል ነገር የለው። ይህ በሌለበት ሁኔታ የግብፅና የሱዳን ፉከራ ቀረርቶ ከዛም አለፍ ሲል ደግሞ ማስጠንቀጫ በቀይ ባህር ጉዳይ ላይ ተመካከሩ፣ በአባይ ጉዳይ ላይ ተመካከሩ፣ ግብፅ አርፋ ቁጭ አትልም፣ ሱዳንም ዝም አትልም ወዘተረፈ የሚለው እንቶ ፈንቶ ጠቃሚ አይደለም። እንግዲህ ከዛም በፊት ማሳደ ቦሎስ የኢትዮጵያ ታላቁ ህዳሴ ግድብ ለኢትዮጵያውያን የህልውና ጉዳይ ነው የሚል መግለጫ ሰጥተዋል እንደምታስታውሱት። ከዚህ በፊት የተለመደው ምንድን ነበር? አባይ ወይም ግብፅ የናይል ስጦታ ነች፣ ናይል ለግብፅ የሞት የሽረት ጉዳይ፣ ህልውና ጉዳይ ነው ነበር። በቃ ናሬሽኑ ኖ። ማሳድ ቦሎስ ምንድን ያሉ? ታላቁ የኢትዮጵያ ህዳሴ ግድብ መሬት ላይ ያለ ሀቅ ነው። የአባይ ጉዳይ ወይ የናይል ወንዝ ደግሞ ለሶስቱ የተፋሰሱ ሀገራት ለግብፅ፣ ለኢትዮጵያና ሱዳን የመኖር ያለመኖር ጉዳይ ነው። ስለዚህ የግድቡም ጉዳይ ፖለቲካል ማድረግ ትተን ወይም ፖለቲካዊ ማድረጉን አቁመው ለቴክኒካል ጉዳይ ቢኮዝ ግድቡ ኦልሬዲ ናይል ላይ ሰባ አራት ቢሊዮን ኪቢክ ሜትር ውሃ የያዘ ታላቁ የኢትዮጵያ ህዳሴ ግድብ የሚባል መሬት ላይ ያለ ሀቅ ነው። ይህንን ነባራዊ ሀቅ ተቀብሎ ለቴክኒካዊ ድርድር በወተር ሴኪዩሪቲ ጉዳይ ሊሆን ይችላል፣ በድርቅ ጊዜ አለቃቀቅ ሊሆን ይችላል። የኢትዮጵያ ውሃ ተጨማሪ ለምሳሌ ክረምቱ በጣም ጠንካራ ሆኖ ውሃ ወደ ግድቡ በሚገባበት ጊዜ ኢትዮጵያ ለታችኛው ተፋሰስ ሀገራት ኮሚኒኬሽን ኮሚኒኬት በማድረግ በተለያዩ ጉዳዮች ላይ በጋራ ተባብሮ ለመስራት ቴክኒካዊ አግሪመንት ቴክኒካዊ አሬንጅመንት ለሆነ ለድርድር እንጂ ኢትዮጵያን ዙሪያዋን አንዴ ከኤርትራ፣ አንዴ ከኬንያ፣ አንዴ ደቡብ ሱዳን ሱዳን ቢል ጥቅም የለውም ብለን ደጋግመን ብለናል። ዞሮ ዞሮ አምባሳደር ቲቦርናዥ ምንድን ነው ያሉት? ማአድቫይስ ቱ ኢጅፕት፣ ለግብፅ ያለኝ ምክር ድሮፕ ዘ ፖለቲካል ድራማ የፖለቲካ ድራማውን ተውት፣ እርሱት። አንድ ኢንጌጅ ዊዝ ኢትዮጵያ ፕሮፌሽናል የሆን ቴክኒካል ይሹ። እውቀትን መርህን አመክንዮን መሰረት ባደረገ መልኩ በቴክኒካዊ ጉዳዮች ዙሪያ ከኢትዮጵያ ጋር ተመካከሩ፣ ተነጋገሩ። አይ ኖው ፍሮም ኤክስፔሪንስ ዳት ኢትዮጵያ ካንኖት ቢ ቡሊድ ኤንድ ዘ ሞር ዩ ፑሽ ዘ ሞር ኢሙቨብል ዜይ ቢካም ካለኝ የግል ልምድ እንደተረዳሁት ኢትዮጵያውያን አይፈሩም። ልታስፈራሯቸው ስትሞክሩ ልትገፏቸው ስትሞክሩ የበለጠ እየጀገኑ የበለጠ እየጠነከሩ የበለጠ እየደደሩ የሚመጡ ጠንካራ ህዝቦች ናቸው። ኢትስ ታይም ቱ አክሴፕት ዚስ ሪያሊቲ መሬት ላይ ያለውን ሀቅ፣ እውነት መቀበል አስፈላጊ ነው። ልክ ማሳድ ቦሎስ እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ እስ ሪያሊቲ ነው፣ መሬት ላይ ያለ ሀቅ ነው። መሬት ላይ ባለ ሀቅ ዙሪያ ተቀብሎ እውነቱን ይዞ ለጋራ ዘላቂ መፍትሄ መስራት እንጂ መግለጫ ማውጣት ማስፈራረት፣ እንዲ አለፍ ሲልም ሁለትና ሶስት ታጣቂ ሲገኝ ድንበር አካባቢ መውጫ አንስታችሁ መግቢያ አንስታችሁ እናሰልጥናችሁ ኑ የሳተላይት ኪራይ እንክፈል የሚለው አዋጭ አይደለም የሚል በተደጋጋሚ በተደጋጋሚ እኛም ያነሳነውን በጋት ሚዲያም የዚህ ቤተሰብ በየቦታው የምትከራከሩበትን ነገር አለም አቀፍ የፖለቲካ አማካሪ ጉምቱ ዲፕሎማት የሆኑ በሪፐብሊካን ቤትም ተሰሚነት ያላቸው እንግዲህ ከማሳድ ቦሎስ ሞሮለስ አማካሪ እሱ ያሉትም ከትናንት ወስቲያም እንዳልፏችሁ እንግዲህ ወደ ሰባት ነጥብ ስምንት ቢሊየን የቢሾፍቱ ኤርፖርትን ፋይናንስ ለማድረግ የአሜሪካ ኢንተርናሽናል ዲቨሎፕመንት ፋይናንስ ኮርፖሬሽን ጋር ድርድሮች ዲኤፍሲ ጋር ድርድር እየተካሄደ ነው። በነገራችን ላይ አንዳንድ ወዳጆች ኢትዮጵያ አንድ ቢሊዮን ዶላር ዩሮ ቦንድ መክፈል ቸግሯት በዛ ምክንያት ብድር ልትከለከል ነው ሲሉ ቆዩና በቃ መበደር አይቻልም የዛሬ ሀያ አመትን ይሄ ሊመለስ የሚችል ወዘተረፈ ሲሉ ቆዩ ዘን የኢትዮጵያ መንግስት ከአይምኤፍ ጋር እንደገና ድርድር ገብቶ ሌላ ተጨማሪ ብድር ጠይቆ ግሪን ላይት ሲያገኝ ደግሞ ይሄው እንደገና በዕዳ ተዘፈቅን ይላል። ያው እንግዲህ ከዚህ በፊት እንዳልኳቸው ነው። አባትና ልጅ አህያ ይዘው እየሄዱ አባትየው አህያዋ ላይ ሲወጣ ምን አይነት ክፉ ዘመን ነው ልጁ በእግሩ እየሄዳ ኦኬ ብሎ አባት ወርዶ ልጁን ሲጭን የከፋ ዘመን መጣ፣ እግዞ በሉ አባት በእግሩ እየሄደ ልጅ ባህያ ተጭኖ ይሄዳል። ኦኬ ይሄ ነገር ችግር ቢኖርበት ነው ብለው ልጁን ምጫ ነው እንደገና ምን አሉ የጨካሚ ዘመን መጣ። የግፍ ዘመን ነው፣ አሁን አባትና ልጃ እንደ አህያ ላይ ወጣ። ኦኬ እስቲ እንውረድ እና አህያዋን ዝም ብለን ይዘን እንጓዝ፣ ቂሎች፣ ሞኞች ተባለ እና ጸረ ኢትዮጵያ የሆነ ኃይል ጸረ ኢትዮጵያ ሆኖ ሳይሆን ኢትዮጵያን በማጥላላት የስነልቦና ጦርነት በመክፈት ፍርፋሪ የሚለቅም ስትቆሙም፣ ስህተት ነው ስትቀመጡም፣ ስህተት ነው ብትተኙም ስህተት ነው ተልኮ ማዘዣ ጣቢያው ካይሮ ነው። ማዘዣ ጣቢያው አስመራ ነው። ማዘዣ ጣቢያው ሰናፈ ስለሆነ ማለት ነው። ባዕዳን የባዕዳን ተላላኪ ባንዳ ከዚህ የዘለለ ነገር ሊሰራ አይችልም። ትልቁ ነገር ኢትዮጵያዊ ከአንዳንድ ባንዳዎች በላይ ኢትዮጵያዊ ማን ነው? ቲቦርናዥ ወይንስ እነዚህ ባንዲራ ይዘው በባንዲራ ውቁ ሰብአዊነት ምናምን የሚሰብኩ ተልከስካሽ ባንዳዎች ናቸው የሚለውን እንግዲህ ታሪክ የሚመልሰው ነው። ሌላም እንግዲህ ምናልባት በኢትዮጵያ የኒውክሌር ኢነርጂ የኒውክሌር የሀይል አማራጭ፣ እንደምታውቁት አንድ ሀገር ግዙፍ ወይንም ማች የሆነ ኤሌክትሪክ ፓወር ያመነጫል ማለት ጠንካራ ኢኮኖሚ አለው ማለት ነው። ዳይሬክት ፕሮፖርሽን አለው በነገራችን ላይ። ብዙ ኤሌክትሪክ የሚያመነጭ ሰው ኤሌክትሪኩን ይጠቀምበታል ማለት ነው። ያው ዝም ብሎ አመንጭቱ ማለት ፎር ኢንተርቴንመንት አታመነችው። ትንሽ ኤሌክትሪክ ያለው ለምሳሌ ኤርትራን እንውሰድ፣ በዲዝል ጀኔሬተር ነው የሚኖረው። አለቀ። ያው ዲዝል ነው ናፍጣ ነው። በናፍጣ በጀሪካ ናፍጣ እየተገለበጠ የሚኖረ ሀገር ነው። ከኔም በላይ አይኤምኤፍ እንግዲህ ለባለፉት አምስት ዓመታት የኤርትራን ኢኮኖሚ ዳታ ማግኘት አልቻልኩም ብሎ የተወ ሀገር ነው። አሁን እዛ ዝርዝር ውስጥ አንገባም። ኒውክሊየር ኢነርጂን የምንጠቀመው እንዳማራጭ እውነት ነው ኢትዮጵያ ከሃይድሮ ኤሌክትሪክ ፓወር ማመንጨት ትችላለች። በቂ በቂ ምን ያህል ነው ሌላ ጉዳይ ነው። ኒክሌር ሲባል ኤሌክትሪክ ማመንጨት ብቻም አይደለም። የሕክምና የግብርናችን፣ የምርምር፣ የግንባታ የኒክሌር ኢነርጂ የማይገባበት ዘርፍ የለም። ሰው ወደኋላም ደግሞ መቅረት የለብንም። ቆይህንን እናድርግ ብለን ለመጪው ዘመን ዝግጅት ማድረግም ያስፈልጋል። በዚህ ረገድ ኢትዮጵያ የኑክሌር ኢነርጂ ኮሚሽን አቋቁማለች። ኃላፊ ሰይማለች። እየተደራጀ ነው ያለው። ከራሽያው ሮስተን ጋር አግሪመንት ተፈጽሞ ወደ ስራ ለመግባት ጥረት እየተደረገ ነው ያለው የኑክሌር ቪዥን ኑክሌር ፓወር ቪዥን 235 እቅርታ አቀለጡ ወደኋላ መቅረት የለብንም። ቅንጦት ነው ብሎ ያነሷል ከኒውክለር በፊት ዳቦ የሚል አለ። ልክ ከዚህ በፊት እንዳልኳቸው ነው። በቀዳማዊ ኃይለስላሴ ስላሴ ዘመን የኢትዮጵያ አየር መንገድ ተቋቁሞ አውሮፕላን ሲያርፍ ለንጉሳዊ ቤተሰቡ ቅንጦትና መዝናኛ ነው የተባለው። ዛሬ ግን የኢትዮጵያ አየር መንገድ ከኛ አልፎ አፍሪካን እያገናኘ የእኛ ደግሞ ኩራት ነው። ምንም አዲስ ነገር በመሰረታዊነቱ አዲስ ነገር ሲጀመር ወቀሳ ትችት አለ ካልተወቀሰ ካልተወቀሰ ካልተተቸ በነገራችን ላይ ያም ነገር አዲስ ስለመሆኑ ያጠራጥራል ነው ሬዚስታንስ ፎር ቼንጅ ደግሞ እንድተብል ነው እንዴት ኦቨርካም እናደርገዋለን ሀውቶ ኦቨርካም ሬዚስታንስ ቱ ቼንጅ ነው መነጋገር የምንችለው ሶ በዚህ ረገድ ብዙ የባዕዳን ተለላኪ ቅጥረኛ ባንዳዎች ያጠጣሉት የኢትዮጵያን የኒክሌር ኤነርጂ ቪዥን ቲኒ ሰርቲ ፋይቭ በአስር ዓመት ውስጥ ማለት ነው አሁን ሀያ አምስት ላይ ነው ያለ ነው የዛሬ የአስር ዓመት የኒክሌር ፓወር ቪዥን አለ። ኃይል እናመነጫለን ከኒክሌር ለሰላማዊ አገልግሎት። በዚህ ረገድ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ በትዊተር ገጻቸው ምን የሚል መልእክት ነው ያስተላለፉት? ከመቶ ሀያ ሚሊዮን በላይ ላላት ኢትዮጵያ የኒክሌር ኢነርጂ ኃይል የኒክሌር ፓወ አማራጭ ኃይል ምንጭ ሆኖ መቅረቡ ወደ ስራ መገባቱ ትክክለኛ ውሳኔ ነው። ዓለም አቀፉ የኒውክሌር ኢነርጂ ባለስልጣን የኢትዮጵያን ቪዥን ያግዛል። በዓለም ባንክ እ በዓለም ባንክ የዓለም ባንክ ግሩፕ ስብሰባ ጎን ለጎን በስብሰባው ላይ የተሳተፉ ከሚገኙት የኢትዮጵያ ገንዘብ ሚኒስትር አህመድ ሺዴ ጋራ ሰፊ ምክክር ውይይት አድርገናል እንደምንደግፍ በድጋሚ አረጋግጣለሁ ብለው ጽፈዋል። ዊዘ ፖፕሌሽን ኦፍ 120 ሚሊየን ኢትዮጵያስ አምቢሽን ፎር ኒክሊር ኤነርጂ አራን ኢምፖርታንት ስቴፕ ቶዋርድ ሲስ ኤነርጂ ሴኩሪቲ አት ወልድ ባንክ ሚቲንግስ ማርጅንስ ጎን ለጎን ማለት ነው። ሚት ኢትዮጵያስ ሚኒስትር ኦፍ ፋይናንስ አህመድ ሺዴ ኤንድ ሪትሪትድ ደግሜ መልሶ ማረጋገጥ ማለት ነው። አይኤኢኤ ሬዲነስ ቱ ሰፖርት ንትዲዲ ፓወር ይላል። ወደኋላ መቅረት ከኛ በላይ የጎዳውናት የነገን ነገ እንሰራዋለን አይደለም፣ ነገ ዛሬ ነው የሚሰራ። ዛሬ የትናንት ውጤት ነበር መሆን የነበረበት። ዛሬ ስለ መንገድ፣ ስለ ባቡር፣ ስለ ቴሌኮም ማስፋፋት፣ ስለ መናኸሪያ ግንባታ መጨነቅ አልነበረብንም። ዛሬ እነዚህ ትናንት ነበር ማለቅ የነበረባቸው። የከተሞችን መንገድ ስለማስፋት የከተሞች ቤት ግንባታ እነዚህ የዛሬ ጉዳይ መሆን አልነበረባቸውም። የንጹህ መጠጥ አቅርቦት የንጹህ መጠጥ አቅርቦት ቧንቧ ከመዘርጋት ይጀምራል። የፍሳሽ ማስወገድ የዓለም ሶስተኛ ዲፕሎማቲክ ከተማ ነች የምንላት አዲስ አበባ፣ የአፍሪካ ህብረት መቀመጫ፣ ኢሲኤ መቀመጫ፣ የዓለም ሀገራት በሙሉ ኤምባሲያቸውን የከፈቱባት ፖለቲካ ሊሰሩባት የሚፈልጓት አዲስ አበባ የወንዝ ልማት የዛሬ አጀንዳ መሆን አልነበረበት። መንገድ እግረኛው ዘተረፈ ኮሪደር ልማት ምንለው ዛሬ ማሸሻል ኖ ቤት ማድረግ እንጂ እንደ አዲስ መስራት አልነበረብን። ግን ቆይ ይሄ እዚህ ሲደርስ ይሄ ይሆናል እየተባለ አለም ጥሎን እየሄደ ያለው ለዛ ነው። ነገን ዛሬ መስራት ያለብን በሁሉም ረገድ በአየር ኃይል፣ በመከላከያ፣ በፖሊስ፣ በፍትህ፣ በጸጥታ፣ በኢኮኖሚ፣ በግብርና ሁሉንም በዚህ ረገድ ለምሳሌ የሶፍ ኡመር ዋሻ የተቀናጀ የቱሪዝም ልማት መዳረሻን ብታየው ትናንት በ1962 ነው አጋጣሚ ሁኖ የተቋቋመው። የባሌ ብሔራዊ ፓርኮች እንደነገርኳችሁ ወደ 1250 ስኩዌር ኪሎ ሜትር የሚይዝ ነው። በዛ ውስጥ 110 ኪሎ ሜትር ገደማ የሚሆነው የዋቤ ወንዝ አለ። ተፈጥሮ እጅግ በጣም የሚያምር ነው። ወደ አርባ አራት ወንዞች ከዛ ተራራ ይፈልቃሉ ትልልቅ ወንዞች። ማህበረሰቡን የሚያቀፍ የቱሪዝም መዳረሻውን የበለጠ ቱሪስቶቹን እንዲቆዩ ማድረግ ሶ የባቡር መሰረተ ልማት እነዚህ የተቀናጀ ስራዎች ተሰርተዋል። ዋሻውንም ተፈጥሯዊ ሁነቱን በጠበቀ መልኩ ሪኢኖቬት ተደርጓል። እነዚህም በተመለከተ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሶፍ ኡመር ዋሻ ከቀድሞ ከፍተኛ የመንግስት ባለስልጣናት እንዲሁም አሁን በተለያየ የኃላፊነት ቦታ አገራቸውን በማገልገል ከሚገኙ መሪዎች ጋራ ኃላፊዎች ጋራ ያደረጉትን ውይይት ምሽት ሁለት ተኩል እንድትከታተሉ ተጨማሪ መረጃዎችን ሰዓታችንን ጠብቀን በጋት ዕለታዊ ምሽት አንድ ሰዓት ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ተንኪ